የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ከንቲባ አዳነች ተጨማሪ ኮንዶሚኒየም ቤቶችን አስተላለፉም። የአዲስ አበባ ተማሪዎችን ሱስ ውስጥ ያስገባው መድኃኒት በህገ ወጥ መንገድ እየተሸጠ መሆኑ ተሰማ። ፌዴሬሽኑ የኢትዮጵያን ህዝብ ይቅርታ ጠየቀም። ኤርትራ በቀይ ባህር ጉዳይ ለመነጋገር ዝግጁ ነኛለች። በኦሮሚያ ክልል ተጠርጣሪዎች ድብደባ እንደሚደርስባቸው ይሰመኮ ገለጸ።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 ከህክምና ትዕዛዝ ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነውን ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙት መሆኑ ተገልጿል። በኢትዮጵያ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ተገልጿል። በአሁኑ ሰዓት ተማሪዎች ያለአግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙንና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ብስራት ሬዲዮ ባደረገው ማጣራት ማረጋገጥ ችያለው ብሏል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያየ ጊዜ ህጋዊና አስተዳደራዊ እርምጃዎችን እየወሰደ ይገኛል። ይሁንና አሁንም በድብቅ መድኃኒቱን የሚሸጡት ተቋማት መኖራቸው ተሰምቷል። ከዚህ ቀደም በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ ያሰሩ 514 ጥናቶች ተጨምቀው 32 በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝ ተዘግቧል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩ ተመላክቷል። ፌዴሬሽኑ የኢትዮጵያን ህዝብ ይቅርታ ጠየቀ። የኢትዮጵያ አትሌቲክስ ፌዴሬሽን በቶኪዮ ዓለም አትሌቲክስ ሻምፒዮና የተመዘገበው ውጤት ኢትዮጵያን የማይመጥን መሆኑን ገልጾ ህዝቡን ይቅርታ ጠይቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን በሀያኛው የዓለም አትሌቲክስ ሻምፒዮና የተመዘገበው ውጤት የኢትዮጵያን ህዝብ የሚመጥን እንዳልሆነ ተናግሯል። በመድረኩ በ35 አትሌቶች የተወከለችው ኢትዮጵያ በሁለት ብርና በሁለት የነሐስ ሜዳሊያ ከአለም 22ኛ ደረጃን ይዛ አጠናቅቋ ይታወሳል። ኮማንደር አትሌት ስለሺ ስህን ለተመዘገበው ደካማ ውጤት ምክንያት የሆኑ ጉዳዮችን ገልጿል። ለሻምፒዮናው በተደረገው ዝግጅት አሰልጣኞች በጋራና ትብብር የመስራት ፍላጎት አለማሳየታቸውን ፕሬዚዳንቱ ይፋ አድርጓል። በተለይ በወንዶች 10000 ሜትር ውድድራ ለመተባበሩ በግልጽ ይታይ ነበር ያለው ኮማንደር ስለሺ ስህን ለማስተካከል ሙከራዎች ቢደረጉም በሚፈለገው ልክ አልሆኑም ብሏል። አሰልጣኞች አትሌቶቻቸውን በግል የማሰራት ፍላጎት ማሳየታቸው ሀገርን ዋጋ እንዳስከፈለ ነው የገለጸውም። በሀያኛው የዓለም አትሌቲክ ሻምፒዮና ላይ በጋራ ለመስራት ፍላጎት የሌላቸው አትሌቶችና አሰልጣኞች ላይ እርምጃ እንደሚወሰድም ተናግሯል። በተለይ በወንዶች አስር ሺ ሜትር ዮሚፍ ቀጀልቻ እና ሰለሞን ባረጋ በልምድ ላይ እያሉ በጋራ እንዲሰሩ ጥረቶች ቢደረጉም የአሰልጣኞቻቸው ቸልተኝነት ተጨምሮበት እንዳልተሳካ ይፋ ተደርጓል። ለጠፋ ውጤት አሰልጣኞችም አትሌቶችም ተባባሪ እንደነበሩ ያሳወቀው ፕሬዚዳንቱ እንዲህ አይነት ችግሮችን ለማስቀረት የሪፎርም ስራዎች በቅርቡ ተግባራዊ እንደሚሆኑም ተናግሯል። በኦሮሚያ ክልል ተጠርጣሪዎች ድብደባ እንደሚደርስባቸው ኢሰመኮ ገለጸም። ኢሰመኮ በኦሮሚያ ኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ ማስፈራራትና ድብደባ እንደሚፈጸም ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ ማስፈራራትና ድብደባ መፈጸሙን በፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸው፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያ አለመኖራቸው በተግዳሩትነቱ ተጠቅሷል። እንዲሁም ተጠርጣሪዎች ሲታመሙ የህክምና አገልግሎት የማያገኙ መሆኑ ወደ ህክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1 ሺህ ብር እንዲከፍሉ መገደዳቸው አሳሳቢ ጉዳይ ነው ብሏል። ኮሚሽኑ ክትትል በተደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የማይፈጸም መሆኑን ገልጿል። ኤርትራ በቀይ ባህር ጉዳይ ለመነጋገር ዝግጁ ነኝ አለች። ኤርትራ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ ነኝ ብላለች። አዲስ አበባ የሚገኘው የኤርትራ ኤምባሲ ትላንት በማህበራዊ ድረገጹ ባጋራው ጽሑፍ ላይ የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳላ ከፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር ባደረጉት ውይይት ኤርትራ በአፍሪካ ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ለመነጋገር ዝግጁ መሆኗን ገልጸዋል ብለዋል። ኤርትራ በተለይ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን ተናግረዋል። የኤርትራ መንግስት በተደጋጋሚ የኢትዮጵያ ድርድር ጥያቄ ውድቅ ያደረገ ሲሆን የኢትዮጵያን በአቋሟ መጽናት ተከትሎ ለመደራደር ይሁንታውን ሰጥቷል። ከንቲባ አዳነች ተጨማሪ ኮንዶሚኒየም ቤቶችን አስተላለፉም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤ በክረምት በጎ ፍቃድ የተገነቡ 253 የጋራ ሙሪያ ቤቶችን ለነዋሪዎች አስተላልፈዋል። በአቃቂ ቃሊቲ ክፍለ ከተማ እጅግ የተጎሳቆሉ ቤቶችን በማፍረስ የገነባናቸውን 253 ቤቶች የቅድሚያ ቅድሚያ ለሚገባቸው የሀገር ባለውለታዎች፣ ሀገር ሲያገለግሉ ለማህበራዊ ችግር የተጋለጡ የአልጋ ቁራኛዎች ተቋቋሪ ደጋፊ ለሌላቸው የህብረተሰብ ክፍሎች ያስተላልፈናል ነው ያሉት። ባለፈው እሁድ ያስተላለፍናቸው ላይ የዛሬ 253 ቤቶች ሲጨመሩ እስካሁን በዘንድሮ የክረምት በጎ ፍቃድ አገልግሎት በሶስት ወራት ጊዜ ውስጥ ከገነባናቸው 3000 በላይ ቤቶች ውስጥ 1924 ቤቶችን የቅድሚያ ቅድሚያ ለሚገባቸው ወገኖቻችን ማስተላለፍ ችለናል ብለዋል። ቤቶቹ የጸዱ መሠረታዊ ግብዓቶች የተሟሉላቸው፣ ዘመናዊና ጤናማ ያኗኗር ዘቤን የሚፈጥሩ የራሳቸው ቅጥር ግቢና የጋራ መገልገያዎች ያላቸው፣ የህፃናት መዝናኛና መጫወቻ እንዲሁም የንግድ ሪፖርቶችን ያካትቱ መሆናቸውን ከንቲባዋ በማህበራዊ ሚዲያ ገጻቸው አስታውቋል። ከንቲባ አዳነች በዚሁ ወቅት ከተባበርን በቅንጅት ከሰራን ነዋሪዎችን ተጠቃሚ የሚያደርጉ ልማቶችን በፍጥነትና በጥራት ማከናወን ይቻላል ሲሉ ገልጸዋል። በ2017 በጀት ዓመት በክረምት በጎ ፈቃድ በከተማዋ በርካታ ቤቶች ተገንብተው ለነዋሪዎች መተላለፋቸውንም ተናግረዋል። የከተማ አስተዳደሩ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ከባለሀብቶች ጋር በመተባበር የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። ከንቲባዋ የመስቀል በዓለም ምክንያት በማድረግ ቤት ለተላለፈላቸው ነዋሪዎች ማዕድ ማጋራታቸው ተገልጿል። የእስራኤል ጠቅላይ ሚኒስትር ተቃውሞ ገጠማቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ሲጀምሩ የበርካታ ሀገራት ልዑካን አዳራሹን ለቀው ወጥተዋል። ኔታንያሁ የለበሱት ጃኬት ላይ ያለ ኪውአር ኮድ ከጥቅምት 7 የጭካኔ ድረገጽ ጋር የሚገናኝ መሆኑን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ወደ መድረክ በወጡበት ወቅት የበርካታ ሀገራት ልዑካኖች በኒውዮርክ ከሚገኘው የድርጅት ስብሰባ አዳራሽ ጠቅላላ ጉባኤን ለቀው ወጥተዋል። እንደ ኤሮፓያን አቆጣጠር ጥቅምት ሰባት በሀማስ መሪነት የተፈጸመውን ጥቃት ተከትሎ እስራኤል በጋዛ ላይ እያደረሰች ባለችው መጠነ ሰፊ ጥቃት ምክንያት ዓለም አቀፍ ተቃውሞ እየጨመረባት መምጣቱ ይታወቃል። ትናንትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድርጅቱ ጠቅላላ ጉባኤ ላይ ተገኝተው ንግግር ለማድረግ ወደ መድረክ በመውጣት ላይ ሳሉም በርካታ የአባል ሀገራት ልኡካኖች ንግግራቸውን ላለመስማት ጉባኤውን አቋርጠው ከአዳራሽ ወጥተዋል። በዚህም ወቅት ልኡካኑን የሚደግፍና ጠቅላይ ሚኒስትር ኔታንያሁን የሚቃወም የጅምላ ድምፅና ጭብጨባ በአዳራሹ ተሰምተዋል። ጠቅላይ ሚኒስትር ኔታንያሁ ጠቅላላ ጉባኤ ላይ ባደረጉት ንግግር እስራኤል በኢራንና በመካከለኛው ምስራቅ ባሉ አገሮች ላይ የምታደርገውን ወታደራዊ እንቅስቃሴ አንስተዋል። በዚህም ባለፈው አንድ አመት ውስጥ ትናንትን ጨምሮ የሁቲዎችንና ከፍተኛውን የሃማስ የሽብር መሳሪያዎች ጨፍጭፈናል፣ ሄዝቦላን አካለ ስንኩል አድርገን አመራሮቹና አብዛኛውን የጦር መሳሪያ ከግምጃ ቤቱ አውጥተናል ብለዋል። በዚህም ባለፈው አመት ያደረግነው በዚህ አስር አመታት ውስጥ የተከማቹ የኢራን የአቶሚክ መሳሪያዎችና የባላስቲክ ሚሳይሎች ፕሮግራሞችን ማውደም ነው ሲሉ አክለዋል። ኔታንያሁ ይህን ታሳቢ ያደረገ መልእክት በጋዛ ለሚገኙ ታጋሾች በቀጥታ በመጀመሪያ በዕብራይስጥ ከዚያም በእንግሊዝኛ አስተላልፈዋል። በመልእክታቸውም ውድ ታጋሾቻችን፣ በጋዛ ከዚህ ማይክሮፎን ጋር የተያያዙ ግዙፍ ድምፅ ማጉያዎችን ከባችሁ መልእክቴን እንደምትሰሙ አስባለሁ ብለዋል። ጀግኖቻችን፣ ይህ ጠቅላይ ሚኒስትር ኔታንያሁ ነው ከተባበሩት መንግስታት ድርጅት በቀጥታ እናንተን ለአንድ ሰከንድ እንኳን አልረሳችሁም። የእስራኤል ህዝብ ከእናንተ ጋር ነው አንደናቀፍም፣ እና ሁላችሁንም ወደ ቤት እስክናመጣችሁ ድረስ አናርፍም ብለዋል። ስለዚህ ለቀሪዎቹ የሐማስ መሪዎችና ለታጋሾቻችን እስረኞች አሁን እላለሁ ትጥቃችሁን አኑሩ፣ ህዝቤን ልቀቅ ታጋሾቹን ሁሉ 48ቱንም ነጻ አውጡ፣ ብለዋል ኔታንያሁም። ሐማስ አሁን ይህን ቢያደርግ በሕይወት ይኖራል፣ ካላደረገ ግን እስራኤል ያሳድደዋል ሲሉም አሳስበዋል። አክለውም ሐማስን ከጋዛ የማጥፋት ሥራውን እንደሚያጠናቅቁ በጠቅላላ ጉባኤው ንግግራቸው ላይ ቃል ገብተዋል። የመጨረሻዎቹ የሐማስ ቅሪቶች በጋዛ ከተማ ውስጥ ተከማችተዋል፣ እንደ ኤሮፒያን አቆጣጠር ጥቅምት ሰባት የፈጸሙትን ጭካኔዎች ደጋግሞ ለመድገም ቃል ገብተዋል፣ ምንም ያህል ኃይላቸው ቢቀንስም ብለዋል። ለዚህም ነው እስራኤል ሥራውን መጨረስ ያለባት፣ ለዚህም ነው በተቻለ ፍጥነት መ መስራት የምንፈልገው ሲሉም ለጉባኤው ተናግረዋል። ኔታንያሁ አብዛኛው ዓለም ከአሁን በኋላ ጥቅምት ሰባትን አያስታውስም ነገር ግን እኛ እናስታውሳለን ያሉም ሲሆን በለበሱት የሱፍ ጃኬት ላይ የኪዋር ኮድ ከጥቅምት ሰባት የጭካኔ ድረገጽ ጋር የሚያገናኝ መሆኑን ተናግረዋል።